ሰላም ጤና ይስጥልን ተመልካቾቻችን የህዳር 24 2018 ዓ ም የዕለተ ሮብ ዜናዎችን ከናሁ ቴሌቪዥን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው። ረዴት ጌታቸው ነኝ። አብራችሁን ቆዩ። ዜናችን እንለፍ። በአዲስ አበባ የግብር ከፋዮችን ቅሬታ አጣርቶ ምላሽ የሚሰጥ አሰራር በነገው ዕለት እንደሚጀመር ተገለጸ። የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ዘወትር ሐሙስ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ተግባራዊ እንደሚያደርግ ገልጿል። ከከተማ አስተዳደሩ ከንቲባ ጽህፈት ቤት የተገኘው መረጃ እንደሚያመላክተው አሰራሩ ከመጪው ሐሙስ ኅዳር 25 ቀን 2018 ዓ.ም ጀምሮ ከ2 ሰዓት እስከ 7 ሰዓት ድረስ ተግባራዊ መደረግ ይጀምራል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዛ ያልረካ ግብር ከፋይ ከንቲባ ጽህፈት ቤት ማንኛውንም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባር እና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት የሚረዳ አሰራር ተዘርግቷል ተብሏል። በዚህም ዘወትር ሐሙስ ኃላፊዎች በተገኙበት ከገቢዎች ጋር ብቻ የተያዘ ቅሬታ እንደሚደመጡና ተጣርቶ ምላሽ እንደሚሰጥበት የጽህፈት ቤቱ መረጃ አመላክቷል። ተጨባጭ ቅሬታ ያላቸው ተገልጋዮች በከንቲባ ጽህፈት ቤት ማቅረብ የሚችሉ መሆኑን የከተማው አስተዳደር አስታውቋል። በኢትዮጵያ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ስጋት ቢኖርባቸውም በሰባተኛ ሀገራዊ ምርጫ እንደሚሳተፉ ተገለጸ። ለአብነትም የኦሮሞ ፌዴራላዊ ኮንግረስ በምርጫ ቦርድ ላለመሰረዝ በሰባተኛ አጠቃላይ ምርጫ ለመሳተፍ ውሳኔ ላይ መድረሱን ሲገልጽ ኢህአፓም መንግስት የውድድር ሜዳውን ምቹ ካደረገ እንደሚሳተፍ አስታውቋል። ነገር ግን ኦፌኮ የሚወዳደረው በአዲስ አበባና አስቻይ ሁኔታ ባለበት ጥቂት የሀገሪቱ አካባቢዎች ብቻ ይሆናል ተብሏል።

ሰባተኛው ሀገራዊ ምርጫ በመጪው ሰኔ ወር 2018 ዓ ም እንደሚካሄድ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቃቸው ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ቀደም ለጋዜጠኞች በሰጡት መግለጫ ቀጣዩ ሰባተኛ ዙር ሀገር አቀፍ ምርጫ በሁሉም የሀገሪቱ ክልሎች ይደረጋሉ ማለቱ የሚታወስ ነው። የገዢው ብልጽግና ፓርቲ ፕሬዝዳንትና የኢትዮጵያ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ያለፉት ምርጫዎች የተከናወኑት ሀገሪቱ ግጭት ውስጥ እያለች መሆኑን ጠቅሰው ቀጣዩ ሀገር አቀፍ ምርጫም ተበታትነውን የሚያግደን ነገር የለም ሲሉ በተወካዮች ምክር ቤት መግለጻቸው ይታወሳል። ይሁን እንጂ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን ጨምሮ በሀገሪቷ የሚንቀሳቀሱ በርካታ ተፎካካሪ የፖለቲካ ፓርቲዎች በአብዛሀኛው ክልሎች ያለው ግጭት በሰላማዊ ውይይት ሳይቋጭ ምርጫ ለማካሄድ አስቻይና የተረጋጋ አካባቢ በሌለበት ሁኔታ ምርጫ እንደማይወዳደሩ እየገለጹ ይገኛሉ። ኢህአፓ ምርጫ የሚወዳደረው ገዢው መንግስት ቅድመ ሁኔታ ሰጥቶ ሊሰራባቸው ይገባል ብሎ ያስቀመጣቸው ቅድመ ሁኔታዎችም ሲመለሱ ብቻ መሆኑን በተደጋጋሚ ማስታወቁ ይታወሳል ተገልጿል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀው የጊዜ ሰሌዳ ከጸደቀ ከስድስት ወራት በኋላ ማለትም ግንቦት 24 ቀን 2018 ዓ ም የሀገሪቷ ዜጎች የህዝብ ተወካዮች እና የክልል ምክር ቤቶች አባላት ለመምረጥ ድምጽ ይሰጣሉ ተብሏል። የምርጫ ክልል አስፈጻሚዎች ምልመላ ሜላተወርቅ ኃይሉ በሰብሳቢነት የሚመሩት ተቋም ከሚያከናውናቸው የ2018 ጠቅላላ ምርጫ ዝግጅቶች አንዱ መሆኑም ተገልጿል። ተቋሙ ለምርጫ ያዘጋጀው የጊዜ ሰሌዳ ገና ባይጸድቅም ፖለቲካዊ ፓርቲዎች እጩዎች እንዲያስመዘግቡ የሰጠው ጊዜ ገደብ ግን ህዳር 23 ቀን 2018 ዓም ተጠናቋል። ይህንን ተከትሎ የጎጎስ ለጉራጌ አንድነትና ፍትህ ፓርቲ ሊቀመንበር የሆኑት አቶ መሐመድ አብራር የእጩዎች ምዝገባ ከመከናወኑ በፊት ቢያንስ የምርጫ ጊዜ ሰሌዳው መጥደቅ ነበረበት ሲሉ ተናግረዋል። ጸድቀዋለን የምርጫ አካል ብለው ነበረ። ረቂቁን አቅርበውልናል። እንግዲህ ሀያ አራት የሚለውን አቅርበው ብዙ ጉዳዮች ላይ አስተያየት ተነስተዋል። ማሻሻያ የሚቀርብባቸው ጉዳዮች የማሻሻያ ሀሳቦቹም ለማድመጥ ዝግጅዎች አይደሉም። እንግዲህ የእጩዎቻችሁ ዝርዝር የምርጫ የምትወዳደሩበት ምልክት ምናምን የመሳሰሉትን ታስገቡ ብለዋል። በሱ ላይ ስቲል እስካሁን ፈርም አቋም አላቸው አይደል ነው። እንግዲህ ምን ያህል ፓርቲዎች እንትን እንደሚያደረጉ የሚያሳኩ አይመስለኝም። እንግዲህ በተለያየ መንገድ እርስ በርስ ስለምናወራ ሰው ምርጫ ገና ከአጀማመሩ በጣም ብዙ ነገር ያጠላበት ነው። በመጋቢት ሁለት ሺህ አስራ አምስት የተመሰረተው ህጎት ለጉራጌ አንድነትና ፍትህ ፓርቲ በሰባተኛው ጠቅላላ ምርጫ ለመሳተፍ ቢወስንም ሊቀመንበሩ አቶ መሐመድ ግን ብዙዎቹ ነገሮች የተመቹ አይደሉም ሲሉ አክለዋል። የሀገሪቱ የፀጥታ ሁኔታ ተንቀሳቅሶ ምርጫ ለማድረግ አይደለም፣ በግል ህይወት የምታደርገው እንቅስቃሴ እንኳን ሰዎች ችግር ውስጥ የሚሆኑበት መንገዶች የሚዘጉበት በተለያየ አጋጣሚ ጦርነቶች ያሉበት ግጭቶች ያሉበት ዘረፋ የመሳሰሉት ነገሮች ያሉበት ነው። ሰላም አንፃር የምችው ነገር የለም። የተቋማት ገለልተኝነት ከጥያቄ ያለፍ ነው። ተቋማት በገዢው ፓርቲ ቅርጽና አምሳል የሚተነፍሱ ነው። ክሪቲካል የሆኑ ሚዲያዎች ቀስ በቀስ እንዲወጡ ተደርገዋል፣ ኦር ደግሞ ባይወጡ የፖለቲካ ቃና በሌላቸው ጉዳዮች ላይ ብቻ ተደርገዋል። ሌላኛው ተፎካካሪ ፓርቲ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኢትዮጵያ ለምርጫ አስቻይ ሁኔታዎች ባለመኖራቸው ለመሳተፍ ያስቸግራል የሚል አቤቱታውን ለኢትዮጵያ ብሔራዊ ምርጫ ቦርድ ቢያቀርብም መፍትሄ እንዳላገኘ የፓርቲው ምክትል ሊቀመንበር ሙላቱ ገመቹ ተናግረዋል። በስድስተኛው ጠቅላላ ምርጫ የፓርቲው አባላት ታስረው ቢሮዎች መዘጋታቸውን ተገፍተና የወጣ ነው የሚሉት አቶ ሙላቱ ከአምስት አመት ጀምሮ ሁሉም ቢሮዎችን ተዘጉ ናቸው ሲሉም አስረድተዋል። ይሁንና የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አንድነት የፖለቲካ ፓርቲ በሁለት ተከታታይ ምርጫ ወቅቶች በጠቅላላ ወይንም የከባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ በኢትዮጵያ ብሔራዊ ምርጫ ቦርድ ሊሰረዝ እንደሚችል የሚደነግግ በመሆኑ ኦፌኮ አጣብቂኝ ውስጥ ገብቷል ብለዋል። በጉዳዩ ላይ ፓርቲው ማዕከላዊ ኮሚቴ ውይይት ማድረጉን የገለጹት አቶ ሙላቱ አጣብቂኝ ውስጥ ገብተናል ሲሉም ገልጸዋል። ሕጋዊ ሆኖ ለመቆየት ያለው ጉዳይ ጥያቄ ምልክት ውስጥ በመሆኑ ተገደን ለምርጫ ሳይሆን ራሳችንን ለማቆየት በምርጫው እንሳተፋለን ሲሉ አስረድተዋል። በቀደም ማዕከላዊ ኮሚቴን ጠርተን ኦልሬዲ ይህን ጉዳይ አወያይተናል። አሁንም አጣብቅኝ ውስጥ ገብተናል። በህጋዊ ሆኖ ለመቆየት ያለው ጉዳይ ጥያቄ ምልክት ስለሆነ ተገደንም አሁን እንግዲህ ወደ ለምርጫ ሳይሆን ራሳችንን ለማቆየት የሚቻለውን ያህል ለመካፈል እንሞክ የኦሮሞ ፌዴራሊስት ኮንግረስ በምርጫ ቦርድ ላለመሰረዝ በሰባተኛው አጠቃላይ ምርጫ ለመሳተፍ ቢወስንም በአዲስ አበባና ጥቂት አካባቢዎች ብቻ እንደሚሆኑም አስታውቀዋል። የገዢ ብልጽግና ፓርቲ ፕሬዝዳንት እና ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ለከፍተኛ አመራሮቹ በሰጡት ስልጠና አንድ መቶ ፐርሰንት የምርጫ ምቹነትን ማረጋገጥ እንደሚያስፈልግ አሳስበዋል። ከኢትዮጵያ አየር መንገድ ደህንነት ጋር በተያያዘ የተከሰሱ ቲክቶከሮች ከእስር እንዲፈቱ ብይን ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል በእስራት እንዲቀጡ ወስኖ የታሰሩበት ጊዜ በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ህግ በዮሐንስ ዳንኤል አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ ና ኢዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ ም ከምሽቱ በግምት 3 ሰዓት ተኩል ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋጅ በመሆኑ በረራው ቢደረግ የሚያደር ሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ህግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ህዝባር 2008 አንቀጽ 13 ንዑስ ቁጥር ሶስት ስር የተመለከተው ሳውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፈዋል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑም አንደኛ ተከሳሽ በአንድ አመት ከአራት ወር፣ ሁለተኛ ተከሳሽ በስምንት ወር፣ ሶስተኛ ተከሳሽ በስምንት ወር፣ ስድስተኛ ተከሳሽ በስምንት ወር፣ አራተኛ ተከሳሽ በአስር ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ውሳኔ አሳልፈዋል። በኢትዮጵያ ከኤች አይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር ከግማሽ ሚሊዮን ማለፉን የከተማ ጤና ቢሮ አስታወቀ። በኢትዮጵያ ከኤች አይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር 600 ሺህ ማለፉ የተገለጸ ሲሆን በቫይረስ ከተያዙ ሰዎች አብዛኞቹ ሴቶች መሆናቸው ተመላክቷል። አዲስ አበባ ያለው የበሽታው ስርጭት ምጣኔ በሀገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ሲሆን የስርጭት መጠኑም 3.14 በመቶ ሆኖ ተዘግቧል። ከዚህም ውስጥ አብዛኛውን ቁጥር የሚይዙትና በበሽታው ህይወታቸውን የሚያጡ ሴቶች መሆናቸውን ነው የአዲስ አበባ ጤና ቢሮ ያስታወቀው። እንደ አውሮፓውያኑ አቆጣጠር በ2024 2025 አዲስ በኤች አይ ቪ ተይዘዋል ተብለው የተገመቱ ዜጎች ቁጥር ሰ7ት 7962 እንደሆነ ተገልጿል። በየዓመቱ በአማካይ 9560 ሰዎች በበሽታው ምክንያት ህይወታቸውን እንደሚያጡም ተመላክቷል። በአገር አቀፍ ደረጃ በበሽታው ከተያዙ ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት የጀመሩ መሆናቸው በጥናቱ ተረጋግጧል። የበሽታውን ስርጭት ለመግታት ሁሉም የህብረተሰብ ክፍል ሳይዘናጋ በትብብር ሊሰራበት እንደሚገባም ጥሪ ቀርበዋል።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 ትራምፕ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ ተናገሩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸውና አገራቸው ጥሩ ያልሆነችው በምክንያት ነው ሲሉ ተደምጠዋል። ማክሰኞ ዕለት በካቢኔ ስብሰባ ላይ የሶማሊያ ስደተኞችን በሚመለከት በሰጡት አስተያየት እውነቱን ለመናገር በአገራችን እንዲኖሩ አልፈልግም ብለዋል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው ትራምፕ ይህን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቷ አገር የመጡ የሚመስሉ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘውታል። በጋራ ትዊን ሲቲስ የሚባሉት ሚኒያፖሊስና ሴንት ፖል የተባሉት በዓለም ላይ ካሉት ትላልቅ የሶማሌ ማህበረሰቦች መገኛ መካከል ናቸው። ከተሞቹ በአሜሪካ ውስጥ ትልልቆቹ የሶማሌ ማህበረሰብ መገኛ ናቸው። ትራምፕ ማክሰኞ እለት ለሰዓታት በቴሌቪዥን ከተላለፈው የካቢኔት ስብሰባ በኋላ በሰጡት አስተያየት በአገራችን እንዲኖሩ አልፈልግም ብለዋል። አገር ለመባል በማትበቃ ሶማሊያ ምንም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ። ምንም መዋቅር የለም ብለዋል ትራምፕ። በመጨረሻም ፑቲን ከአሜሪካ ከፍተኛ አመራሮች ጋር ያደረጉት ንግግር ያለምንም አይነት ተጨባጭ ውጤት መቋጨቱ ተገለጸ። የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ መካከል አምስት ሰዓታት የተካሄደ ውይይት የዩክሬን የሰላም ስምምነትን በማረጋገጥ ላይ ለውጥ ማምጣት አልቻለም ተብሏል። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የእቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ሲሉ ገልጸዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ሌሎች ተወዳዳሪዎች የሩሲያ ጦርነትን ለማስቆም ከሳምንታት የጠነከረ ዲፕሎማሲያዊ ውይይት ካደረጉ በኋላ በትናንትና እለት ከፕሬዝዳንቱ ፑቲን ጋር ተገናኝተዋል። ይሁን እንጂ ወደ ሞስኮ ያቀናው የአሜሪካ ተደራዳሪ ቡድኑ ከውይይቱ በኋላ የሰጠው አስተያየት አለመኖሩን ቢቢሲ ዘግቧል። ከውይይቱ ቀደም ብለው ፑቲን በኪየቭ እና በአውሮፓ እንዲሁም በአሜሪካ የሚደገፈው የሰላም ረቂቅ እቅድ ላይ ያቀረቡት ለውጥ ተቀባይነት እንደሌለው ገልጸዋል። ፑቲን አክለውም አውሮፓ ከሩሲያ ጋር ወደ ጦርነት መግባት ከፈለገና ጠብ መጫር ከጀመረ እኛም ለመዋጋት ዝግጁ ነን ሲሉ ተደምጠው ነበር። ዩክሬንና አጋሮቿ ዋይት ሀውስ ፈጣን ስምምነት ላይ ለመድረስ የፈለገው እና ክሬምሊን ከዚህ ቀደም ተቀባይነት እንዳለው የገለጸው ረቂቅ የሰላም ስምምነት እንዲሻሻል አሜሪካ ስትወተውት ነበር ለሩሲያ ጥሩ እንደሆነ በሰ ሰፊው ሲነገርለት የነበረው ቅዱ በቅርብ ሳምንታት ውስጥ ብዙ ለውጦችን ያደረገ ሲሆን ይህም ሩሲያን አስቆጥቷል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። ተመልካቶቻችን፣ ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየው ትረዴት ጌታቸው ነኝ። ጤና ይስጥልኝ።